ምናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከመጠን በላይ ሙዝን መመገብ በጤናችን ላይ የሚያስከትለውን ጉዳቶችን፣ በቀን ምን ያክል ሙዝ መጠቀም አለብን የሚለውን በዚህ ቪዲዮ ላይ በሚገባ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሙዝ እጅግ በጣም በርካታ የጤና ጥቅሞችን ይሰጠናል። ሙዝ በፖታሲየም የበለጸገ ነው። ፖታሲየም ለልብ ጤና እናም ለደም ግፊት ቁጥጥር በጣም ጠቃሚ ነው። በተፈጥሮ ስኳርናም ካርቦሃይድሬት ይዘቱ ሙዝ ፈጣን ኃይልን ይሰጠናል። ሙዝ የምግብ መፈጨትን ያግዛል። በፋይበር የበለጸገ በመሆኑ የሆድ ድርቀትንም ይከላከላል። ሙዝ ትራይፕቶፋን የተባለውን አሚኖ አሲድን ይዟል። ይህም ሴሮቶኒን እንዲመረት ያግዛል። ሴሮቶኒን ለስሜት መሻሻል ይረዳል። ሙዝ በብረት ወይም ደግሞ በአይረን የበለጸገ በመሆኑ ቀይ የደምሴሎችንም ለማምረት ይረዳል። ሙዝ ለአጥንት ጤናም ጠቃሚ ነው። የተወሰኑ ለአጥንት ጤና የሚጠቅሙ ማዕድናቶችን ይዟል። ሙዝ በፖታሲየምና ማግኒዥየም የበለጸገ በመሆኑ የጡንቻ ቁርጥማትን ወይም ደግሞ ህመምንም ይቀንሳል። ሙዝ ለቆዳ ጤንነትም ይጠቅማል። የተወሰኑ ለቆዳችን ጤና የሚጠቅሙ ቫይታሚኖችንም ይዟል። ሙዝ በፖታሲየም ይዘቱ ምክንያት የኩላሊቶቻችንን ጤናንም ይደግፋል። ሙዝ የራብ ስሜትን ይቀንሳል። በፋይበር እናም በውሃ ይዘቱ ምክንያት ለረጅም ጊዜ የጥጋብ ስሜትን ይሰጠናል። ሙዝን በመጠኑ ከተመገብን እነዚህን ሁላ እናም ሌሎችንም ከሙዝ ማግኘት ያለብንን በርካታ የጤና ጥቅሞችን ይሰጠናል ማለት ነው። ታዲያ ሙዝ በአጠቃላይ ጤናማ ፍራፍሬ ቢሆንም ከመጠን በላይ መመገብ ግን የተወሰኑ የጤና ችግሮችን ሊያስከትልብን ይችላል። የብዙ ሰዎች ትልቁ ስህተት ምንድን ነው? አንድ ነገር ጠቃሚ ቢሆንም ከልክ በላይ መጠቀም ደግሞ የጤና ጉዳት እንዳለው አይገነዘቡም። ሙዝ እጅግ በጣም በርካታ የጤና ጥቅሞችን የሚሰጠን ቢሆንም ከልክ በላይ ደግሞ የምትጠቀሙት ከሆነ ጉዳትን እንደሚያስከትልባችሁ ማወቅ አለባችሁ። ሙዝን መመገብ ካለባችሁ መጠን በላይ ከልክ በላይ የምትጠቀሙ ከሆነ የሚያስከትልባችሁን የጤና ጉዳቶችን በቅድሚያ ልንገራችሁ። አንደኛ የደም ውስጥ የስኳር መጠን መጨመርን ወይም ደግሞ ሃይፐርግላይሲሚያን ያስከትላል። ሙዝ በተፈጥሮ ስኳር በፍሩክቶስ በጉልኮስ፣ እናም በሱክሮስ የበለጸገ ነው። በተለይም በበሰለ ጊዜ የስኳር መጠኑ ይጨምራል። ብዙ ሙዝ በአንድ ጊዜ መመገብ እነዚህ ስኳሮች በፍጥነት ወደ ደም ውስጥ እንዲገቡ ያደርጋል። ይህም የደም ውስጥ የስኳር መጠንን በድንገት እንዲጨምር ሊያደርገው ይችላል። ይህ በተለይ የስኳር ህመም ላለባቸው ሰዎች ወይም ደግሞ ለስኳር ህመም ተጋላጭ ለሆኑ ሰዎች በጣም አደገኛ ሊሆን ይችላል። የደም ውስጥ የስኳር መጠንን መቆጣጠር አስቸጋሪም ሊያደርገው ይችላል። ጤናማ በሆኑ ሰዎች ላይም እንኳን በተደጋጋሚ ከፍተኛ የስኳር መጠን መጨመር ለኢንሱሊን ሬዚስታንስ እናም ለአይነት ሁለት የስኳር ህመም ተጋላጭነትን ሊጨምር ይችላል። ሁለተኛ፣ የክብደት መጨመርን ያስከትላል። ሙዝ በአንጻራዊነት ከፍተኛ የካሎሪ ይዘት ያለው ፍራፍሬ ነው። አንድ መካከለኛ መጠን ያለው ሙዝ ከ100 ካሎሪ በላይ ሊኖረው ይችላል። ብዙ ሙዝን ያለማቋረጥ መመገብ ከምትጠቀሙት በላይ ብዙ ካሎሪዎችን እንድትወስዱ ያደርጋችኋል። ይህም ከጊዜ በኋላ ወደ ክብደት መጨመር ሊያመራ ይችላል። ከመጠን በላይ ክብደትና ውፍረት ደግሞ ለተለያዩ የጤና ችግሮች እንደ የልብ ህመም፣ የደም ግፊት፣ የስኳር ህመምናም ለአንዳንድ የካንሰር አይነቶች ተጋላጭነታችሁን ይጨምረዋል። ሶስተኛ ደግሞ የሆድ መነፋትናም የጋዝ ችግሮችን ያስከትላል። ሙዝ ከፍተኛ መጠን ያለው ፋይበርን በተለይም ሬዚስታንት ስታርች በአረንጓዴ ሙዝ ውስጥ እናም የተፈጥሮ ስኳርን ይዟል። እነዚህ ንጥረ ነገሮች ደግሞ በአንጀት ውስጥ ባሉ ባክቴሪያዎች ሲፈጩ ጋዝን ሊፈጥሩ ይችላል። በተለይም ብዙ ሙዝ በአንድ ጊዜ ከተመገባችሁ ወይም ደግሞ ለፋይበር የበለጸጉ ምግቦች ካልተለማመዳችሁ የሆድ መነፋትና የጋዝ ችግር ሊከሰት ይችላል። እነዚህ ምልክቶች ምቾት ማጣት፣ የሆድ ቁርጠትና አንዳንድ ጊዜም እረፍት መንሳትም ሊያስከትሉ ይችላሉ ማለት ነው አራተኛ ደግሞ ከፍተኛ የፖታሲየም መጠን ወይም ደግሞ ሃይፐር ካሊሚያን ያስከትላል ሙዝ በፖታሲየም የበለጸገ ነው ይህ የታወቀ ነው ጤናማ ኩላሊት ላላቸው ሰዎች ከመጠን በላይ ፖታሲየም መውሰድ ብዙም ችግር አይፈጥርም ምክንያቱም ኩላሊቶቻችን ጤናማ ከሆኑ ትርፉን ከሰውነት ያስወግዳሉ ነገር ግን የኩላሊት ችግር ላለባቸው ሰዎች ወይም ደግሞ የተወሰኑ መድኃኒቶችን ለሚወስዱ ሰዎች ብዙ ሙዝን መመገብ በደም ውስጥ ያለው የፖታሲየም መጠን እንዲጨምር ሊያደርግ ይችላል። ከፍተኛ የፖታሲየም መጠን ወይም ደግሞ ሃይፐርካሊሚያ ደግሞ የልብ ምት መዛባት፣ የጡንቻ ድክመት፣ አልፎ ተርፎም ለልብ ድካምም ሊዳርገን ይችላል ማለት ነው። አምስተኛ ደግሞ የጥርስ መበስበስ ነው። ይህ በመጠኑ የሚከሰት ነው። ሙዝ የተፈጥሮ ስኳርን ይዟል ምንም እንኳን እንደ ከረሜላ ወይም ደግሞ እንደ ሶዳ ወይም እንደ ጣፋጭ መጠጦች ጎጂ ባይሆንም አዘውትሮ እናም ከመጠን በላይ መመገብ እንዲሁም የጥርስ ንጽህናን አለመጠበቅ ለጥርስ መበስበስ አስተዋጽኦ ሊያደርግ ይችላል። የጥርስ ህመም፣ የድድ በሽታ እናም የጥርስ መጥፋትን ሊያስከትል ይችላል ማለት ነው። ስለዚህ በአጠቃላይ ሙዝ ጤናማ እናም ገንቢ ፍራፍሬ ቢሆንም ልክ እንደ ማንኛውም ምግብ በመጠኑ መመገብ አስፈላጊ ነው። አብዛኛዎቹ ጤናማ አዋቂዎች በቀን አንድ ወይም ደግሞ ሁለት ሙዝን ቢመገቡ ምንም አይነት ችግር አይፈጥርባቸውም። ነገር ግን በተወሰኑ የጤና ሁኔታዎች የሚሰቃዩ ወይም የተወሰኑ መድኃኒቶችን የሚወስዱ ከሆነ የሙዝ ፍጆታቸውን በተመለከተ የጤና ባለሙያን ማማከር ይመከራል። በአጠቃላይ የተመጣጠነ ምግብን መከተልናም የተለያዩ ፍራፍሬዎችንናም አትክልቶችን መመገብ ለተሻለ ጤና በጣም ወሳኝ ነው። ምን ያክል ሙዝ ከተመገብን ደግሞ ከመጠን በላይ ተመገብን ይባላል የሚለውን ደግሞ እስቲ ልንገራችሁ። ሙዝ እንግዲህ ከመጠን በላይ እንደበላን የሚወሰነው በግለሰቦች የጤና ሁኔታዎች፣ እንደ አኗኗር ዘይቤያችሁ እናም አጠቃላይ የአመጋገብ ስርዓታችሁ ላይ በመመርኮዝ ነው። ሆኖም ለአብዛኛዎቹ ጤናማ አዋቂዎች በቀን ከሁለት እስከ ሶስት ሙዝ መመገብ እንደ መደበኛ እናም ጤናማ መጠን ይቆጠራል። ከዚህ በላይ መብላት ደግሞ በአብዛኛው ለጤናማ ሰዎች አሳሳቢ ላይሆን ቢችልም ግን አንዳንድ ግምት ውስጥ ማስገባት ያለባችሁ ነገሮች አሉ። እነዚህም የመጀመሪያው የካሎሪ መጠንን እንደሚጨምር ማወቅ አለባችሁ። ሙዝ በአንጻራዊነት የካሎሪ ይዘት ያለው ፍራፍሬ ነው። በቀን ውስጥ ብዙ ሙዝ መመገብ አጠቃላይ የካሎሪ መጠናችሁን ከፍ ሊያደርግና የክብደት መጨመርን ሊያስከትል ይችላል በተለይም ሌላ ከፍተኛ የካሎሪ ይዘት ያላቸውን ምግቦችን እየተመገባችሁ ከሆነ ወይም በቂ አካል ብቃት እንቅስቃሴን የማታደርጉ ከሆነ። እንዲሁም ሁለተኛ የስኳር መጠንን ሊጨምር ይችላል። ሙዝ በተፈጥሮ ስኳርን ይይዛል። ምንም እንኳን ይህ ከተጨመረው ስኳር የተሻለ ቢሆንም የስኳር ህመም ያለባቸው ሰዎች ወይም ደግሞ የደም ውስጥ የስኳር መጠንን ለመቆጣጠር የሚሞክሩ ሰዎች የሙዝ ፍጆታቸውን መገደብ አለባቸው። ብዙ ሙዝ በአንድ ጊዜ መመገብ የደም ውስጥ የስኳር መጠንን በፍጥነት ከፍ ሊያደርግ ይችላል። በሶስተኛ ደረጃ ደግሞ የፖታሲየም መጠን ነው። ሙዝ በፖታሲየም የበለጸገ ነው። የኩላሊት ችግር ያለባቸው ሰዎች ወይም ደግሞ የተወሰኑ መድኃኒቶችን የሚወስዱ ሰዎች ከመጠን በላይ ፖታሲየምን መውሰድ በደም ውስጥ ያለው የፖታሲየም መጠን እንዲጨምር ሊያደርግ ይችላል። ይህም ለልብ ችግሮች ሊዳርግ ይችላል። በአራተኛ ደረጃ ደግሞ የምግብ መፈጨት ችግሮችን እንደሚያስከትል ማወቅ አለባችሁ። በአንዳንድ ሰዎች ላይ ብዙ ሙዝን መመገብ የሆድ መነፋት፣ የጋስ ችግር ወይም ደግሞ የሆድ ድርቀትን ሊያስከትል ይችላል። በተለይም ለፋይበር የበለጸጉ ምግቦች ካለመዳችሁ ማለት ነው። በአጠቃላይ ጤናማ አዋቂ ከሆናችሁ በቀን ከሁለት እስከ ሶስት ሙዝ መመገብ በአብዛኛው ደህንነቱ እየተጠበቀ እናም በጣም ጠቃሚ ነው። ጤናማ ከሆናችሁ ማለት ነው ግን የስኳር ህመም ካለባችሁ የሙዝ ፍጆታችሁን በተመለከተ ሐኪማችሁን ወይም ደግሞ የአመጋገብ ባለሙያን አማክሩ። አነስተኛ መጠን ያለው ሙዝ ሊፈቀድላችሁ ይችላል፣ ነገር ግን መጠኑን መቆጣጠር አስፈላጊ ነው። በተለይ የስኳር ህመም ካለባችሁ በጣም የበሰለ ሙዝን መብላት የለባችሁ። ምክንያቱም ሙዝ በጣም እየበሰለ በሄደ ቁጥር ጣፋጭነቱ ይጨምራል ወይም ደግሞ የተፈጥሮ የስኳር መጠኑ ይጨምራል። ስለዚህ የስኳር ህመም ካለባችሁ ብዙ ጊዜ በቀን ከግማሽ ሙዝ በላይ መመገብ የለባችሁም። ግማሽ ሙዝ ማለት ግማሽ ኪሎ አይደለም፣ የአንድ ሙዝ ግማሿን ማለት ነው። እንዲሁም ደግሞ የኩላሊት ችግር ካለባችሁ የፖታሲየም መጠናችሁን መከታተል አስፈላጊ ስለሆነ የሙዝ ፍጆታችሁን በተመለከተ ሐኪማችሁን አማክሩ። ምክንያቱም ሙዝ ከፍተኛ የፖታሲየም ይዘት ስላለው አንዴ ደግሞ ኩላሊቶቻችሁ ከተጎዳ ከመጠን በላይ ፖታሲየምን ማስወገድ ወይም ደግሞ ማጣራት ላይችል ይችላል ማለት ነው። ስለዚህ የኩላሊት ህመም ካለባችሁ የፖታሲየም መጠናችሁን መገደብ ሊኖርባችሁ ይችላል ማለት ነው። ግን ኩላሊቶቻችሁ ጤናማ ከሆኑ ደግሞ ፖታሲየም ለኩላሊቶቻችን ጤና በጣም ወሳኝናም አስፈላጊ ነው። እንዲሁም ደግሞ የምግብ መፈጨት ችግር ካጋጠማችሁ ደግሞ የሙዝ ፍጆታችሁን ቀስ በቀስ መጨመርናም ሰውነታችሁ እንዴት ለሙዝ ምላሽ እንደሚሰጥ መመልከት ወይም ደግሞ መገንዘብ አለባችሁ ማለት ነው። የምግብ መፈጨት ችግር ካለባችሁ በአንዴ ብዙ ሙዝን መመገብ ይበልጥ ችግሩን እንደሚያባብሰው መገንዘብ ያስፈልጋል። በአጠቃላይ ክቡራትና ክቡራን ተመልካቾቼ የግል የጤና ሁኔታችሁ ከሰው ወደ ሰው ልዩ ሊሆን ስለሚችል ስለ አመጋገባችሁ በተለይም ብዙ ሙዝን ስለመመገብ የሚያሳስባችሁ ነገር ካለ የጤና ባለሙያን ማማከር ሁል ጊዜም ቢሆን ይመከራል። ምንም የጤና ችግር ከሌለባችሁ እናም ጤናማ የሆናችሁ አዋቂ ከሆናችሁ በቀን ከሁለት እስከ ሶስት ሙዝ መመገብ ጤንነቱ ወይም ደግሞ ደህንነቱ እየተጠበቀ ነው፣ ምንም ችግር ሳያስከትል በጣም በርካታ ጥቅሞችን ይሰጣችኋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ።